በአማራ ክልል አንዳንድ አካባቢዎች ተከስቶ የነበረው የጸጥታ ችግር በህብረተሰቡና በጸጥታ ኃይሉ የጋራ ርብርብ በአሁኑ ሰዓት በሁሉም አካባቢዎች ሰላምና መረጋጋት መስፈኑን በክልሉ ፖሊስ ኮሚሽን፣ ረዳት ኮሚሽነርና የወንጀል ምርመራ ዘርፍ ኃላፊ ረዳት ኮሚሽነር ጥበቡ ኃይሉ ገልጸዋል። ችግሩ በነበረባቸው አካባቢዎች ሁሉ የመረጋጋት የሰላምና መረጋጋት የሰፈነበት ሁኔታ እየታየን ያለ በተለይም በጎንደር ከተማ፣ በባህር ዳር እነዚህ ናቸው። ችግሩ በስፋት እየታየባቸው አካባቢዎች እነዚህ አካባቢዎች አሁን ባለንበት ሁኔታ የተረጋጋ ሰላም ያለበትና ማንኛውም ማህበራዊ እንቅስቃሴም እየተጀመረ ያለበት ሁኔታ እንዳለ ማየት ይቻላል። በቀጣይም በክልሉ የሚስተዋሉ የጸጥታ ችግሮችን ለመከላከል የጸጥታ ኃይሉ ክትትሉን አጠናክሮ ይቀጥላል ብለዋል። በክልላችን በሁሉም አካባቢዎች ጸጥታውን በተሟላና በተደራጀ ሁኔታ ለመፍታት ጥረት እያደረገ ነው ያለው። ችግሮቹ በተፈጠሩባቸው አካባቢዎችም የፖሊስ ኃይሉ የአካባቢው የሚኒሻ ኃይል በአካባቢው ያለ የመከላከያ ኃይልና የፌዴራል ፖሊስንም ጨምሮ ሁሉም የጸጥታ ኃይሎች በተደራጀ መልኩ የህዝቡን ሰላምና ደህንነት ለማረጋገጥ በከፍተኛ ሁኔታ ጥረት እያደረጉ ነው ያሉ የክልሉን ሰላምና ጸጥታ ለማስጠበቅ በሚደረገው ርብርብ ህብረተሰቡ እንደከዚህ ቀደም ሁሉ የተለመደውን ትብብር እንዲያደርግ ረዳት ኮሚሽነሩ ጥሪ አቅርበዋል። በሁለቱም ከተሞች ላይ የተፈጠረውን ችግር ለመፍታት ህዝቡ የራሱ ድርሻ ነበረው፣ ወደፊትም ይህን አጠናክሮ መቀጠል ይኖርበታል። ፖሊስ ከህዝቡ ጋር ለመስራት፣ የጸጥታ ኃይሉ በአጠቃላይ በክልል ደረጃ የተሰማራው ከህዝቡ ጋር ለመስራት አሁንም በዝግጅት ላይ ነው ያለው። ስለዚህ እንደ በፊቱ የክልላችን ህዝቦች የክልላችን ሰላም በማረጋገጥ ሂደት ላይ የድርሻቸውን እንዲወጡ ነው በዚሁ አጋጣሚ ማሳሰብ እንፈልገው።